ይህንም ቪዲዮ በላይክ ጀምሮ ማለት ነው። በአዲስ ቪዲዮ መጥቻለሁ። ኪራ በጣም ስሜታዊ ሆኖ ሊናን ሲጥ አደረጋት ላትመለስን ያስወገዳት ማለት ነው። ያሳዝናል። ምንም ማድረግ አይቻልም። በጣም ስሜታዊ ነበረ። እኔ በጽናቴ ከመጡብኝ ማንንም አልምርም። የዛን ጊዜ አጋጣሚ ሆኖ ነው ከአንቺ ጋር አብሬ የተኛሁት እንጂ እኔ አስቤበት አቅጄ አይደለም። አሁኑ ሳበዛሹ ብሎ ስሜታዊ ሆኖ ሲጥ ሲያደርጋት በዛውም ገላገላት ማለት ነው። ግን በጣም ከባድ ነው። ጽናት ደንግጣለች። ሁሉም ተደናግጠዋል። ምን ማድረግ አለብኝ ቢል ሊና ቢል እጇን ቢነካ ምን ቢል የለችም ማለት ነው። ላትመለስ ሄዳለች። እናም አሁን ላይ ግራ ተጋብተዋል። ወደ ዶክተር ቢወስዷ፣ ወደ ዶክተርም ወደ አክምቤትም ቢወስዷትም ያውናት ማለት ነው። ሰላም ሰላም! ውድና የተከበራችሁ ያላችሁ በስፍራ ሰላማችሁ ይብዛ። ለዚህ ቻይነል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ አገራችንን ሰላም ያደርግልን ማለት ነው። እንድታበረታቱኝ ዘንድ በአክብሮት ጠይቃለሁ። የዛሬ ደግሞ በጣም ያሳዝናል። ሊና ያው በምን አጋጣሚ እነሱ ቤት እንደመጣች ሁላችንም በደንብ አድርገን ነው የምናውቀው ነገር ግን እውነታውን ከሊና አፍ ሊና ለሌላ ሰው ስትናገር ጽናት ሰማች በሰማችበት ሰዓት በጣም አዘነች እናም ከኪራ ጋር ተጣሉ አልፈልግህም እንደውም ከአጠገቤ ራቅ አይንህን ማየት አልፈልግም እኔ ከእኔ ምን ቢጎል ነው እኔ ምን አንሶኝ ነው እኔ ለአንተ ለማየት አንሼ ነው ለምንስ አንሼ ነው ይሄንን በደል በእኔ ላይ የምታደርሰው ሁልጊዜ ከበደልክ በኋላ ይቅርታ ትጠይቀኛለህ። ያንተን በደል መሸከም አልቻልኩም፣ እባክን እራቅልኝ፣ አይንህን ለማየትም አልፈልግም፣ አለችው ማለት ነው። እባክሽን እናቴ፣ እኔ ክፉ ነገር አስቤም አይደለም አንቺን፣ ለመጉዳትም አስቤም አይደለም፣ እንደ አጋጣሚ ነው ቢላትም ልትረዳው አልቻለችም። ከዛን ኪራ አምላክ፣ የዛን ቀን እግሬን፣ በሰበርከው። እንደው ለምን አባቴ ላረግ ነው የሄድኩትኝ? እኔ እኮ ቅዱስ የሆነ ነገር ላይ የገባ መስሎኝ ለቅዱስ ብዬ ሄጄ ነው እንደዚህ አይነት ጣጣ ውስጥ የገባሁትኝ ብሎ ራሱን በጣም ይወቅሳል ማለት ነው። አይንህን ለማየት ራሱ አልፈልግም፣ እባክህን ካጠገቤ ዞር በልልኝ፣ በቃ ተወኝ። ምን ልበላችሁ ለዛውም እያለቀሰች ማለት ነው። ሊስማት ቢጠጋት ተስጠጋው። ከዛ አይ እኔማ ሰው ሰብስቤ መታረቅ አለብኝ። ፅናት ጠላችኝ ማለት እኔ ህይወቴ ተበላሸ ማለት ነው። ያለሷ እኔ መኖር አልችልም። ምንም ያህል እንደበደልኳት አውቃለሁ በደሌንም አምኜበትም ይቅርታ ደግሜም ደጋግሜ እጠይቃታለሁ እንጂ በፍጹም እኔ በፍጹም አልችልም ከሷ ርቄ እያለ ነው ምክንያቱም ጽናት ምንድን ነው የምትለው አሁንስ እኔ መሸከሙ ደከመኝ ያንተን በደል መሸከሙ ደከመኝ እንደ በእኔ ላይ ውሽማ ውሽማ በእኔ ልትደርባለ ስትለው ስለምን ውሽማ ነው የምታወሪ ውሽማ ነው እኔ እያለው በእኔ ላይ ደረብከው እቤት ያለችው ውሽማክ ነች፣ ሄድ አሁን እሷ ጋር እየጠበቀችክ ነው ስትለው፣ በጣም ደነገጠ። ይህ ስለምን ውሽማ ስለምን ውሸማ እኮ በአጋጣሚ ነው የተፈጠረው። እሱንም ደግሞ ቅዱስ ተደባደበ ሲባል ስልክ ሲደወል ለቅዱስ ቅዱስን ለመታደግ ብዬ ሲሄድ በስተ መጨረሻ ተገላግለዋል ማለት ነው። እናም ሰላም ተፈጥሯል። እናም በዛ በቅስፈት ውስጥ አብሬያቸው የተጫወትኩኝ ስጠጣ ነበረ። እሷም ሰክራ ስለነበረች እኔም ሰክሬ ስለነበርኩኝ በመሃላችን ይሄ ስተ ተፈጠረ ይሄ ነገር አጋጣሚ እንጂ እኔ አስቤበት አቅጄበት ያደረኩት ነገር አይደለም። ስለዚህ ስለምን ውሽማ ነው የምታወሪው ሲላት፣ እባክን ተወይም፣ በቃ ዓይንህን ማየት አልፈልግም፣ ዞር በልልኝ አለችው። የምር በጣም ነው ግራ የተጋባው። ቆይ ከማን የሰማሽው ሲላት፣ ከሊና ፍኔ የሰማሁትኝ። እሷ ለሌላ ሰው ስልክ ደውላ ስትነግር እኔ ደረጃውን ስወርድ እሰማሁኝ አለችው። ከዚያ በጣም ደነገጠ። በስተመጨረሻም አሁን ያለኝ አማራጭ እነ ክብሮምን እነ ናሆሜን እነ ሰኒን እነ ምሩን ሁሉንም ሰብሰብ ባድርጌ ይህንን ነገር ከነሱ ጋር ነው መፍታት ያለብኝ። በአጋጣሚ እንደሆነና ድንገት እንደሆነ ጽናቴ እንድትረዳኝ አለ ማለት ነው። እናም በጣም ከባድ ነው። በጣም ያሳዝናል። አንዳንዴ በህይወታችን ውስጥ የሚፈጠረውን አጋጣሚዎችን ሳናቃቸው ነው የሚፈጠሩት። ነገር ግን እኔ በበኩሌ ጽናት መስማቷ ደስ ብሎኛል፣ ግን ከሱ ብትሰማ ነበረ። ምክንያቱም ፍቅር እኔ እስከማውቀው ድረስ ያው በግልፀኝነት ቢሆን ደስ ይለኛል። ያው ድራማ ቢሆንም ያው እነሱ ሰስፔንስ ለማድረግ ነው። በነገራችን ላይ ሰስፔንስ ሰውን ለመሳብ ያህል ነው። እናም እንደዛም ሆኖ በጣም እንደሚያፈቅራት እንደሚወዳት እናውቃለን ጽናትን በጣም በጣም ታምኗለች፣ ከመጠን በላይ እንደዛ እየበደላትም እየጎዳትም እየሰባበራትም በጣም ነው የምታምነው፣ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ መንገር ነበረበት ነው እኔ የምለው። ምክንያቱም አሁን ላይ ከሷ አፍ ነው እንጂ የሰማችው ከኬራ አፍ አልሰማችም። እና እየሸነገልከኝ ነው እየዋሻኸኝ ነው እንጂ እያፈቀርከኝም አይደለም፣ ውሸት ብቻ ነው የአንተ ፍቅር ሳይሆን ውሸት፣ ዋሽተህኛል ነው የምትለው በቃ። ነገር ግን እሱ እኔ በፍጹም ልዋሽሽ አልፈልግም፣ እኔ ልዋሽሽ አልፈልግም። በእርግጥ አውቃለሁ እንዳጠፋሁኝ ጥፋቴን አምኜ ቅርታ መጠይቄሻ አለሁኝ። እና እኔን ምን አድርግ ነው የምትይኝ? በአጋጣሚ የተፈጠረ ነገር ነው እንጂ እኔ በፍጹም እኔ እሷን አላውቃትም፣ አታውቅኝም። ለምንድን ነው ጽናት ማትረጅኝ? ቢላትም በፍጹም እኔ ስንቴ ደግመ ደጋግመ ማለት ነው እያጠፋ ይቅርታ ስጠይቀኝ እኔ በቃ በደልህን መሸከም አልቻልኩም፣ በቃ ተወኝ፣ ከፊት ራቅ ነው ምላለችው አውቃለሁኝ እንደምበድልሽ፣ አውቃለሁ እንደሰባበርኮሽ። አንድ ዕድል ብቻ ስጭኝ፣ በቃ ሁለተኛ አላጠፋም፣ ሁለተኛ እንደዚህ አይነት ስተት አልሰራም። እባክሽን ጽናቴ፣ እባክሽን እናቴ ተረጅኛ። ናት የምር ኪራ ማሳዘነኝ፣ ምክንያቱም በአጋጣሚ የተፈጠረ ነገር ስለሆነ ማለት ነው። አስቦበት አቅዶበት ቢሆን፣ አዎ ያው ምንም ማድረግ አይቻልም። አስቦበት አቅዶበት ቢሆን ኖሮ ይቀጣ ነበረ። አሁን ላይ ግን እንደ አጋጣሚ ባደረኩት ድርጊት እባክሽን ጽናት በእኔ አትጸጸቺ። አቃሎን ያንቺን ደግሜ ደጋግሜ እንደሰባበርኩሽ፣ ደግሜ ደጋግሜ እንዳስከፋውሽ፣ ደግሜ ደጋግሜ እንደበደልኩሽ። ነገር ግን ይሄኛው እኔ ምንም ሳላስብ የተፈጠረ ነገር ነው እና እባክሽን ተረጅኝ፣ እባክሽን አጥፍቻለሁ አላት ማለት ነው። እሷ ግን በጣም ተናዳለች። በቃ በጣም አሁን ውሽማክ እየጠበቀች ነው ከፊት ዞር በልልኛለች እና እሱን ክላስ እዛ መኝታ ክላስ ጥላው ሄደች ማለት ነው። አምላኬ ሆይ እንደው ምን ባደርግ ይሻለኛል? አሁን እኮ አይኔ እያየ እኮ ጽናት እየራቀችኝ ነው። እንዴት አርጌ ነው አሁን እሷን ማሳመነስ የምችለው? እንዴት አርጌ ነው ይህን ነገር ማስተካከል የምችለው? ከዛ በቃ ሰው መሰብሰብ አለብኝ እንጂ አለበለዚያ ለእኔ መቼም እሽ ልትለኝ አትችልም አለ ማለት ነው። በነገራችን ላይ ከባድ ነው። ምሩም ናሆሜን ጠይቀው ነበረ። ናሆሜ ደግሞ ምንም የተፈጠረ ነገር የለም አለ። በስተ መጨረሻ ያለውን እያንዳንዱን ነገር እያለቀሰች እያለ ምሩ መታ ነበር። ምሩ ምን ሆነች ነው ጽናት የተፈጠረ ነገር አለ ስትላት፣ ኪራ እኮ በእኔ ላይ ማገጠብኝ ኪራ እኮ በእኔ ላይ ችታ ረገብኝ አለች። ምን አለቻት? አዎ ምሩ። ከማን ጋር? ከሊና ጋር። ምን ከሊና ጋር? በጣም ነው የደነገጠችው ምሩ። ራሱ እኔ ጠርጥሬ ነበር ሰሞኑን ምንም ኪራ ልክ እንዳልነበር አንቺም ልክ እንዳልነበር ጠርጥሬ ነበር ስትላት እኔ ምን አደረግኩኝ? እሱ ሲቀየርብኝ ነው እንጂ እኔ እኮ ምንም ያደረግኩት ነገር የለም ሩዬ አለቻት። ከዛ አይዞሽ ጽናት ያታልቅሺ ለመልካም ነው ወይ ደግሞ እንዳጋጣሚም ሊሆን ይችላል። እስቲ እሱን ነገር ደግሞ እናጣራለን። ስለዚህ አንቺ ብቻ ተረጋጊ እያለች ስታረጋጋት ጡሉ ጡል እያለች ስትመጣ ሊና ማለት ነው ሳሎን ስትመጣ ጫሟን ይዘድርግም ማድረገችባት ማለት ነው። ከዛ በኋላ እንደ ምንድን ነው ሁላችሁም የምጠሉኝ እያለች ስታወራ እንዳጋጣሚ ኪራ ደግሞ ሲመጣ ጽናት አላ በቃ፣ እንደውም እንዳትጠጋኝ። ከዛ ይሄንን ወሬ እንደሰማች አወቀ፣ ማን የነገረች ሊና ነገራሽ ነው? አዎ። ምን ነው ምን ነው ባደረክበት ነገር ታፍርበታለህ እንዴ ስትለው እባክሽን እናቴ እባክሽን ጽናቴ በአጋጣሚ የሆነው ነገር እኮ ነው። ለምንድነው የማትረጅኝ? እና ከእሷ ጋር ፌንት ቅሞ እየሮጠ ሄደ። ሳሉን ሲሄድ ቁጭ ብላ ነበር እና ምንድነው፣ ምን ታሽቀብጣለህ አንተም ሚስትህም ሁላችሁም ምንድነው እኔ ላይ የምትጨውት? ስነ ስርአታችሁን ያዙ አለች። ምን ስሚ እኔ አትፈታተኝኝ ብዬሻለሁ፣ አትፈታተኝኝ ብዬሻለሁ አላት። እሱ ተናዶን ያለው። ሲጀመር በጣም ፌንት ፌንት ፌንት ፌንት ነው የሰራው ምክንያቱም ጽናት፣ ተወኝ፣ አትቅረበኝ፣ አትቅረበኝ ተወኝ ስላለችው ይሄንን ደግሞ ይሄንን ንግግር እሷ ለሰው ስትናገር ነው ጽናት የሰማችው። እና በቃ ሊና፣ አታደርጎም በፍፁም አታደርጎም አታደርጎም። ነገር ግን እቺ ቀው ሲሆነች ልጅማ እኮ ልትናገርም ትችላለች አይታወቅም እያለ ሲሄድ ሳሎን ላይ ስለምንድን ምንድን ነው የምታወራው? ኧረ እኔ ምንም አውቆ ነገር የለም ስትል አሁን ሲጣርጌ ከዚህ ቤት ጎቲቼ ሳላወጣሽ አንቺ ቀድመሽ ብትወጪ ይሻል ይሻል አላት። ምን አርጌ ነው ምን አረኩ የተፈጠረ ነገር አለ አለችው። አሁን ቀጥ ብለሽ ትወጫለሽ ወይ አትወጭም አላት። ከዛ አንድ ቀን ብቻ ታገሰኝ፣ አንድ ቀን፣ አንድ ቀን አለችው። በፍጹም ለደቂቃ አልታገስሽም አላት። በስተ መጨረሻ ምን ታሽቃብጣለ? ያለውን ነገር ነው እያንዳንዱን ለሚስትክ የምናገረው ስትል መጀመሪያን ፌን ጥቅሞ ነበረ ሲት ረ ወይኔ አረ መተንፈሳቃተኝ፣ አሁንማ እንደው ተሰቃየው። ረ መተንፈሳቃተኝ ስትል ያው ፌንት ነቅሎ ስለነበረ ኪራ ተናዶም ስለነበረ በዛችሁም ሲጥ እንዳረጋት ላትመለሸኛት ማለት ነው። እሷማ አበዛችው። አርፋ አትቀመጥም እንዲ ወደዚያ ወደዚህ ወሬ ማመላለስ። ምን አለበት እንደው የእውነትም የምትሄድበት ወይ ደግሞ ከሀገር እወጣለሁ ያለችበት እስክትሄድ ድረስ አፏን አሳርፋ ብትቀመጥ ምን አለበት? እሷም በዛችው። እናም ከባድ ነው። የጽናት ልብ በጣም ነው የተሰበረው። በጣም ያማል፣ በጣም ያሳዝናል፣ በጣም አስከፍቷታል። ግን እንደዛም ሆኖ እኔ የኪራ ነገር ደስ የሚለኝ በሚያጠፋው ጥፋት ይቅርታ ይጠይቃታል ማለት ነው። እኔ ምንም ቅጭኝ ምንም ምንም ቅጭኝ ጽናቴ ይሄ በአሁን ላይ ይሄ ባሁን ላይ ያደረኩት ነገር፣ ከሊና ጋር የተፈጸመው ነገር አጋጣሚ ነው፣ ሰክሬም ስለነበር ነው እሱንም በቅዱስ በቅዱስ ምክንያት እሱ ተደባደበ ሲባል ለሱ ብዬ ከቤት ወጥቼ ሲሄድ ነው ምን አለበት፣ እግሬን እንደ ፈጣሪ ሆይ በሰበርከውን ያለው እና በጣም ያሳዝናል። በጣም ከባድ ነው። እሱ ማውቆ ሳይሆን በአጋጣሚ የተፈጠረ ነገር ነው። ዞሮ ዞሮ ጽናትና ኪራ አንድ እንደሚሆኑ ጽናት ይቅርታው እንደምትቀበል ተስፋ አደርጋለሁ ማለት ነው። እናም ሊናን ላትመለስ ሸኝቷታል ማለት ነው። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ። ባይ ባይ።